ቀደምት አባቶች በጎ ስራ የፈጸሙባቸው ቦታዎች ታዋቂና ታሪካዊነታቸው እያደገ መምጣቱን ሆን በደቡብ ወሎ ዞን ከላላ ወረዳ የደገርጌታው ሸህየ መውሊድ በዓል ተሳታፊዎች ተናገሩ። በከላላ ወረዳ ከሚገኙ ጥንታዊና ታሪካዊ የመሰብ ቦታዎች መካከል የደገርጌታው ጌታው ሸህየ መስጅድ አንዱ ነው። ይህ ታዋቂና ታሪካዊ መስጅድ ከወረዳው ርዕሰ ከተማ ከላላ በስተደቡብ አቅጣጫ 26 ኪሎ ሜትር ርቀት ላይ 01 ደገር ቀበሌ ይገኛል። የመስጂዱን አመታዊ የመውለድ በዓል በየአመቱ ጥቅምት 15 ቀን ከሀገራችን ከሁሉም አካባቢዎች የሚመጡ የተለያዩ የህብረተሰብ ክፍሎች የሚያከብሩ ሲሆን የበዓሉ ታዳሚያን ከጊዜ ወደ ጊዜ እየጨመረ መጥቷል። በግምት ከ500 ሺ በላይ የሰው ኃይል በየአመቱ በዓሉን እንደሚያከብረው መረጃዎች ያመላክታሉ። 15 ቀን 2012 ዓ.ም ከአዲስ አበባ፣ ከጅማ፣ ከጎጃም እና ከተለያዩ አካባቢ በመምጣት በዓሉን ሲያከብሩ ያገኘናቸው የበዓሉ ተሳታፊዎች በሰጡት አስተያየት በቦታው ላይ ታላቅ በጎ ስራ ፈጽመው ያለፉትና በርካታ ታሪክ ያላቸው ጌታው ሸየ ከፈጣሪ በተሰጣቸው ልዩ ሱውጠታ ያጣ ክብረዋል። የታመመ አዲናዋል። የመከነ እንዲወልድ አድርገዋል። ለደካሞች ይረድተዋልና አሁንም ድረስ ታሪካቸው ይታወሳል። በዓላቸውንም በየአመቱ እናከብረዋለን ብለዋል። ሳሳል እባላለሁ የመጣሁት ከአዲስ አበባ ነው። አሁን ለአስራ አራተኛ ጊዜ መጥቻለሁ። እዚህ ቦታ ላይ ለመምጣት የተነሳሳ ነው። እዚህ ቦታ ላይ ሻህ ኢብራሂም ወይም ሸረፈዲን ይባላሉ። ሸረፈዲን ቦታ ላይ መውልዱን ለማክበር ነው የምንመጣው። እዚህ ቦታ ላይ ደግሞ የምንመጣበት ምክንያት ዋና ምክንያቱ እዚህ ተሰባስቦ ያለውን ነገር የነብያችንን መውሊድን በማስመልከት አሁን ለማ ያደረግን ያለውን ነገር እየተሳሰብን ወደ አላህ በማድረግ መጣ። ቦታው እንግዲህ ከጥንት ጀምሮ የነበረ ነው። ሸሸረፈግን እንግዲህ በብዙ የታሪክ እውነታዎችና መዛግብቶች እንዳለ ብዙ ታሪክ የሰሩ ስለሆኑ እሳቸውን ለመስከርና። እሳቸው ደግሞ ከድሃ ማንኛውንም ነገር ከማድረግም ሌሎችንም ድሃዎችን በመርዳት የአዲሱን ክብር በመስጠት እንደገና የሃይማኖት አባት ናቸው። እሳቸውን ለማስታወስ ነው። እዚህ ቦታ ላይ የምንሰባሰቡ ድሆችን ይረዳሉ። የቲሞችን እናት አባት የሌላቸው አንሺ ጧሪ ቀባሪ የሌላቸውን አስጠግተው ይጦራሉ። ደካሞችን፣ ህጻናቶች የቲሞችን ሰብስበው ደግሞ በጣም ህጻናት ከሆኑ እነሱን አሳድገው ለአቅም ሀን እስከሚደርሱ ድረስ እነሱን ቁም ነገር ላይ ያደርሳሉ። ደካሞችን ይረዳሉ። በዓሉን እኛ ሶባት በማለት ዱዓ በማድረግ ያለውን ነገር ደግሞ ሰደቃ በማድረግና ለድሀዎች በማብላት እነዚህ እነዚህ ነገሮች እያደረግን ነው የምናከብረው። በመከባበር ያለውን ነገር የወደፊቱን ነገሮች ደግሞ ያው ሁሉም ተሳስቦ ተዛዝኖ እንዲኖር ለማድረግ እያሰብ ነው በየአመቱ ጊዜም እየጨመረ ነው ይመጣው አሁን ከባለፈው አመት ዘንድሮ በጣም ጨምሯል ያሉ ነገሮችም አሁን አንዳንድ ነገሮችም እየተስተካከሉ ነው ውሃ መብራት መንገድ እነዚህ እየተስተካከሉ እስከሆነ አሁን ሰው በጣም እየበዛ ነው ይመጣው እዚህ ቦታ ላይ ለመምጣት እንታት የጀመርኩት በ1976 ዓመተ ምህረት ነው በእግር ነው ሰኔ ላይ ነበር ይሄ ባቄሎ መውልድ እየተባለ ነበር በፊት ላይ ሲደረግ የነበረ መውልዱ ማለት ነው በሰኔ ነበር ሰኔ ላይ እንመጣለን ከዚህ ተቆርቆሮ ክልል ውጪ ታጥሩ አይወጣም። ሰው በዚያ ውስጥ ብቻ ነበረ። ይህን ያክል ሰውም የለበትም። በእግር ጫማ ሳንልም ሰው ነበር ወጣ የነበረ። በእኔ እንመጣለን። ወራፌ እንደርስና ወራፌ መጀመሪያ ዘይረን፣ ከዛ እንደገና ጤሳ ታጥበን እዚህ ቦታ እንመጣለን። ከዚያ በኋላ ስንል ስንል አሁን እንደገና በኋላ 1983 ወደዚህ እንደገና ጥቅምት 15 ዞረ። የእሳቸው መውሉድ ከዚያም በኋላ ህብረተሰቡ ግን ስንመጣ ሲጨምር ስንመጣ ሲጨምር ሲጨምር ለዚህ የበቃው ዛሬ ግን በከላላ መስመር ከላላ ወረዳ ደገር የሰይር ሸረፈድን መቃብኛ እናነግሳለን ብሎ የወረዳው እገዛ ስላለ መስመሩንም በጣም አጥድቶታል። ከዚህኛውም ያላገናኝቶታል። ህብረተሰቡን ለተጠቃሚ ያብቅቶታል። ጤና ፍጡን እንላለን፣ ጤና እናገኛለን። ሐያታችንን አቆዩ እንላለን፣ ሐያት እናገኛለን። ክብረት እንላለን፣ መውለድ እንላለን። የምንፈልገውን ነገር ከዚህ ቦታ ላይ አግኝተን እንጂ አትን አንሄድ እዚህ ቀርቶ እዛው ሁነን ነው በሳቸው ሰየር ሸረፈድን። እሳቸውም በዚህ አይነት ስለምንጠቀምባቸው ራሱ በናቂባቸው ድረስ አለን። አሁን ራሱ እሳቸው ሽሊላ ወሊ ሽሊላ ወሊ ኮርማ ወራፊ የሙሽራው ደግ ይላል። ብዙ ነው። የዚህ ታዋቂና ታሪካዊ መስጊድ መስራች ሸህ ሸሪፍ እብራሂም ወይም ሸረፈዲን የተባሉ የሃይማኖት አባት እንደነበሩ ታሪክ ያስረዳል። አሁን ላይ መስጊዱ በጌታው ሸህዬ ቤተሰቦችና በኮሚቴ ጥምረት በጋራ ይመራል። ይህ ያው በተሰባዊ ትስስርነታችን ለጌታ ሸህዬ የወንድም ልጅ ነን፣ የወንድም የልጅ ልጅ ነን የቤተሰብ ትስስርነታችን ያው ከዛ የተወረደ ነው። እሱ ታላቅ የሃይማኖት አባት ናቸው እና ለእስልምና በጣም ትልቅ አስተዋጽኦ ያደረጉ ሰው ናቸው። መስጂዱን የመሰረቱት በፊት ሰው ነበሩ። በኋላ ላይ እንትን ብለው ያው መርሶች ናቸው። ይሄን እንትን ያሉት እንጂ በፊት እሳቸው ናቸው የመሰረቱት። እናታቸው ተወይዘሮ ሎሚታ እና አባታቸው ተሸክ እብራሂም ጥሃ አባታቸው የተወለዱት መርስጅ ናቸው። ይሄን ጥቅምት 15 ብለው የመሰረቱት በመውሊድ ነው። እንግዲህ ሰዎቹ ከእምነት ጋር በተያያዘ ያው የመከኑት ልጅ አጣን ብለው ይመጣሉ። ከዚህ ድንጋይ ተሸክመው ይሄዳሉ። በአመቱ ወልደው ኮርማ ጋይዘው ይዘው ይመጣሉ። አንድ ሌላው ለድሃ በጣም አዛኝ ስለነበሩ እና አላህ ራሂም አድርጎ ነው የፈለቃቸው። በዛ የተነሳ እንግዲህ አላህ የሰጣቸው ልቅና ነው በሰው አይደለም ተጌታ የሆነ ነገር ነው። ይሄ የምታየው ሁሉ በየአመቱ ይከበራል። በየአመቱ ይሰበሰባል። ይሄ ሁላ ፍጥረት እያንዳንዱ የሆነ የራሱ የሆነ ሀጅ አለው። ያ ሀጅው ሆኖለት ነው። ሀጅው ሆኖልኝ ያው ሆነልኝ ብሎ አልሀምዱሊላህ የገበያ ለመክፈል ነው። እዚህ በቤተሰባዊነት ያው ከወረዳ ጋርም ተተለያየ እንትኖች ጋር በመግባባት በአሉ እንዲ በሰላም እንዲጠናቀቅ ሁላችንም ተረባርበን እየሰራን ያለነው እንግዲህ ያው በእኔ አቅም እንኳ መዘርዘርና መናገር ባልችልም እኚህ ሸህ ሰጅር ሸረፉዲን የሚባሉት የመጀመሪያ ተፈጣሪ የተሰጡት ስጦታ ማንም ተጌታቸው በስታላህ በኩል የተሰጡት ስጦታ ነው። ማንም ወልይ ቢመጣ፣ ማንም ምሁር ቢመጣ እጣውንም ሆነ መሳሪያውን የማያገኘው የጌታ ስጦታ የሆነ እሳቸው አዛይ ናቸው። ለሚስኪን አዛኝ ናቸው። የሸገረው ያበላሉ፣ የሸገረው ያለብሳሉ። እንግዲህ ያው ተፈጣሪ የተሰጡት ስጦታ ነው። በዚህ መውሊድ የሚመጡት በአለፈው ተስለው የሚሄዱ አሉ። ልጅ ያጡ የመከኑ የሚወልዱበት ከዚህ ድንጋይ እንዲያው ተሰጥተው ልጅ ወልዲያችሁ ትትመጡ አምዲ ገባውን ይዛቸው ለራሳቸው ወልዲው ድንጋይ ይዘው ሂደው ልጅና ድንጋውን አዝለው ይመጣሉ። መልሰው ይመልሳሉ። መልሰው ደግሞ የነሱ መሰለኖች ወይም ጤና የሌላቸው ወይም ቋንቋ መናግ ወይም ደግሞ አይናቸው የታወሩ በርካታ የተለያየ ችግራቸውን በዚህ ቦታ አምልኮት እንደ ሙራዲያቸው እንደ በሽታቸው ተናግረው ሽረውበት ይመጣሉ። በዓመቱ ኮርማቸውን ይዘው መልሰው ይሄዳሉ። በዓመቱም ደግሞ የሚመጣው በየሃጃው አቅርቦ ተስሎ ተመልሶ ይሄዳል። የሸገረው ይቋጠራሉ። ከዛ የተረፈው ነው ወደ ሀብት የሚሄደው እንጂ ከዛ ተቀረበው ዲሃና ምስኪን ያልተረፈ አይሰጥም። ያንኑ በመያዝ ተትውልድ ትውልድ የተተካኩትም በዛው ቤቶቻቸው በሚቀጥሉበት እንደምታዩት ይሄ እኩሉ ያርዳል እኩሉ ያበስላል፣ እኩሉ ይበላል። ቲተርፈው የማ አዲያውን አስገባል እንዴንያው ይያው እንዴ ፍላጎቱ ከዚህ ታወጣለ ከዚህ ትመልሳለ። የለም ያንኑ የጥንት የሰይድ ሸረፉዲን የቤቶቻቸውን ስራ በመከተል ዛሬን በዚህ ላይ ነው። እንግዲህ ለዚህ የመጣው ህዝብ ደግሞ እንዳይገለመጥ፣ እንዳይገፈተር፣ እንዳይሰረቅ ከጸጥታ ጭምር በመቀናጀት ከወረዳችንም ከተለያየ ወረዳ ጭምር በመተራጀት የሚፈልገውን ነገር አቅም ባይችለውም ያው ከቦታው አኳያ ከበርካታ መቶ ሺ ህዝብ በላይ የሆነ ነው፣ እዙ ቦታ ላይ የሚመጣው እንደምታዩት በቁጥር በግምትም በትችትም የማይዘለቅ ህዝብ ነው። ይህንን እንግዲህ አቅም በመፍቀድ መጠን የአቅማችንን አህል ሰላምነቱ እንዲጠበቅ ከመንግስትም ከኮሚቴውም ያለው ታህለል ቤቶቹም ያለው በቅንጅታዊ ነገር ሁሉም ተደስቶ እንዲመለስና ሁሉም ሀጃው ወጥቶ አይገደድ የፈጣሪ ስጦታ ነው። ሁሉም እንደ ክብረትም ያለ ጀነትም ያለ መውለድም ያለ ጤናም ያለ ሁሉም ነገር ከየትም አገር ዶክተር የተለያየውን በሽታ እዚህ ሽሮ የሚሄድበትና ሀጃው የሚወጣበት በራሱ ፍላጎት እንደ ቋንቋው እንደ ፍላጎቱ ማንኛውም በየብሔር ብሔርነቱ ተከብሮና ሁሉም እንዲስተናገድ የሁላችንም የጋራ ጥረታችን የኮሚቴው አካሄድና የአህለል ቤቱም የመንግስቱም ቅንጅታ አካሄድ ይሄ ነው። ይሄንን እንግዲህ በከላላ ወረዳ ባህልና ቱሪዝም ስም